የቻርለስ ዲከንስ መጽሐፍ የሁለት ከተሞች ወግ በውስጡ ያለው ወግ ብቻ ሳይሆን ርዕሱ ራሱ አሁን ድረስ ለሕልቆ መሳፍርት ሌሎች ጉዳዮች ጥቅም ላይ ይውላል። ወግ በዝቶ እንዳይሆን እንጂ በዚህ ትንታኔ ለዛሬ በግማሽ ክፍለ ዘመን ርቀት ውስጥ የተስተዋሉ የሁለት ሰላዮች ወግን በደማስቆ እንቃኛለን። ከስልሳ ዓመታት በፊት እስራኤል በተለይም የስለላ ድርጅቱ ሞሳድ የኛ ሰው በደማስቆን የመሰለ ታሪክ አስቀምጦልናል። ከስልሳ ዓመታት በኋላ በዚህ ሳምንት ደግሞ ተርክየ ረየኛም ሰው በደማስቆ ብላለች። ያኔ በደማስቆ የተንጎማለለው የሞሳዱ ሰላይ ኤሊኮህን በእስራኤል እስካሁን በዚህ ዘርፍ ወደር የለሹ ሰው ሲሆን ብሔራዊ ጀግናዋም ነው። እንደ ኤሊኮህን ሳይሆን ሰላማዊ በተባለ ተልእኮ የቱርክ የደህንነት ተቋም ዋና ኃላፊ ኢብራሂም ካሊን ትናንት ደማስቆ ገብተዋል። የነዛም ሰው የነርሱም ሰው በደማስቆ ከሃይማኖታዊ ፍልስፍና ጋር በተያያዘ የጥናት መስክ እስከ ፕሮፌሰርነት ማዕረግ የደረሱት ያሁኑ የቱርክ የደህንነትና የስለላ ተቋም ኃላፊ ኢብራሂም ካሊን ቀድሞ ባልተነገረ የድንገት የጉብኝት ነበር ትናንት ደማስቆ የተገኙት። የተርክዬ ብሔራዊ ደህንነት ድርጅት በእነርሱ አህጽሮታዊ አጠራር ሚት ኃላፊ የሆኑት ኢብራሂም ካሊን ከሶሪያው ፕሬዚዳንት አህመድ አልሻራም፣ ከውጭ ጉዳይ ሚኒስትር አሳድ አልሻይባኒና ከሶሪያ የደህንነት አገልግሎት ዋና ዲሬክተር ሁሴን አልሰላማ ጋር ለመነጋገራቸውም ተዘግቧል። ኢብራሂም ካሊንና የሶሪያ ባለስልጣናት ያካሄዱት ውይይት በጥቅል በሁለቱ ጎረቤታማ አገራት መካከል የኖረውን የሻከረና በመጠራጠር ላይ የተመሠረተ ግንኙነት ወደ ተሻለ ጉርበትና ለማሳደግ ያለመ ነው። የንግግራቸው የትኩረት ነጥቦች ከነበሩት መካከል የፕሬዝዳንት ትራምፕ አስተዳደር በሶሪያ ላይ ለዓመታት ጥሎት የቆየውን ጥብቅ ማዕቀብ በቅርቡ ለማንሳት መወሰኑ አንደኛው ጉዳይ ነው። በሶሪያ ምቹ መደላድል አግኝቶ የኖረው አሸባሪ ቡድን አይኤስአይስን በጋራ ስለማጥፋት በተመለከተም ተነጋግረዋል። በገፍ በቁጥጥር ስር የዋሉ የአይኤስ ቡድን አባላትና አብረዋቸው ያሉ ቤተሰቦቻቸው ተገድበው የሚኖሩባቸውን ካምፖችን ስለማስተዳደር የሁለቱ ጎረቤት ሀገራት ባለሥልጣናት ከመከሩባቸው መካከል ሌላኛው ተጠቃሽ ነጥብ ነው። መረጃዎች እንደሚያመላክቱት ከሆነም ከ15 ሺህ በላይ የሚሆኑ የአይኤስአይስ አባላት የነበሩ ምርኮኞች ቤተሰቦቻቸውን ጭምር ዘው በሶሪያ ምድር በተለያዩ ካምፖች ውስጥ ተገድበው ይኖራሉ። እነዚህን ካምፖች በማስተዳደር ላይ ያለው ደግሞ በአሜሪካ መከላከያ ፔንታገን ይደገፋል የሚባለው የሶሪያ ዴሞክራቲክ ኃይሎች የተባለ ታጣቂ ቡድን እንደሆነ ይነገራል። በዚያ የሚገኙ የአሜሪካ ወታደሮች ቁጥር ወደ 900 ዝቅ ብሎ የነበረ ቢሆንም ባለፈው የባሽር አልአሳድ መንግስት መገርሰሱን ተከትሎ አሜሪካ ለክፉም ለደጉም በሚል ለጊዜው በዚያ የሚገኙ ወታደሮቿን ቁጥር ወደ ሁለት ሺህ አሳድጋለች። ዳንት ትራምፕ ባለፈው ሳምንት ጠቆም እንዳደረጉት ታዲያ በሶሪያ የሚገኙትን ወታደሮቻቸውን ጠቅለው እንዲወጡ ለማድረግ እያጤኑበት ነው። ቀደም ብሎም የበሽር አልአሳድ መንግሥትን ለመጣል ይጥሩ ከነበሩ ኃይሎች መካከል በተርኬ የሚደገፈው ኃይል ወደ ሥልጣን መጥቷል። ለዚህም ነው ፕሬዚዳንት ረዚብ ጣይብ ኤርዶሃን ልክ እንደ ሳዑዲው አልጋወራሽ ሞሐመድ ቢን ሳልማን ሁሉም ፕሬዚዳንት ትራምፕ ሀገራቸው በሶሪያ ላይ ጥላው የቆየችውን ከባድ ማዕቀብ እንድታነሳ ሲወተውቱ የከረሙት ውትወታቸው እየሰመረ ይመስላል። ይፋ እስኪ የሆነ መጠበቃችን ባይቀርም ተርኬ የጎረቤቷ የሶሪያ ሁኔታ ከመዳፏ ሸርተት እንዲል ፋታ መስጠት የፈለገች አይመስልም። ለዚህም ይመስላል አናዶሉ እንደዘገበው በስለላ ተቋሟ ዳይሬክተር የሚመራውን ልዑክ ወደ ደማስቆ በምክትል ውጭ ጉዳይ ሚኒስትር የሚመራውን ልዑክ ደግሞ በተመሳሳይ ዕለት ወደ ዋሽንግተን ያሰማራችው በተለይ ደማስቆ የሚገኙት የቱርክ የደህንነትና ስለላ ድርጅት ሚት ኃላፊው ኢብራሂም ካሊን ከጎረቤት ሶሪያ አዲሶቹ መሪዎች ጋር ከመነጋገርም ባለፈ የመዲናዋን ደማስቆን የፖለቲካና የጸጥታ አየር ገምግመው እንደሚመለሱ ይገመታል። ይህም በቀጣይ ተርኬየ ከጎረቤቷ ከሶሪያ አንጻር ልትከተለው ስለሚገባ ስልት መንገድ አመላካች መሆኑ አይቀርም ነው የሚባለውም። አሜሪካም ሶሪያ ላይ የጣለችውን ማዕቀብ ለማንሳት እያጤነች መሆኑን በገለጸችበት ሳምንት ትናንት ደግሞ አውሮፓ ሕብረት በጥቅል በሶሪያ ላይ ጥሎት የቆየውን ከባድ ማዕቀብ ለማንሳት ከስምምነት ላይ መድረሱ ተሰምቷል። ይህ በእንዲህ እንዳለ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከትናንት በስቲያ ይፋ ያደረጉት አንድ መረጃ ደግሞ ከስልሳ ዓመታት ዓመታት በፊት የተከሰተውን ዕውቁን የሞሳድ ሰላይ ኤሊኮህንን እያስታወሰ ያስታወሰ ነበር። ከስልሳ ዓመታት በፊት ወደ ሶሪያ ደማስቆ ሰርጎ በመግባት የናጠጠ ባለሀብት ሆኖ የሀገሪቱን ባለሥልጣናት ተጠግቷቸው የነበረው የሞሳዱ ሰላይ ኤሊኮህን፣ ይህን ሰው በጊዜው የነበሩት የሶሪያ ባለሥልጣናት የሀገሪቱን መሪ ከፍተኛ አድናቆት የቸሩት ዜጋቸው አድርገው ነበር የቆጠሩት። እናም የሶሪያ መከላከያ ሚኒስትር አማካሪናም ሌሎች ስልጣኖችንም እስከ መያዝ ደረሰ። በ1965 ግን ወደ እስራኤል በምስጢር የሬዲዮ መልእክት እያስተላለፈ እያለ ተያዘ። ወታደራዊ ችሎት ቀርቦም በሞት ተቀጣም። እስራኤል ደግሞም በስለላ ሙያ ቁንጮና ብሔራዊ ጀግናዬ ብላ ሐውልት አቆመችለት። በኢትዮጵያ ደራሲና ተርጓሚ ማሞ ውድነህ የእኛ ሰው በደማስቆ በሚል የተረጎሙት መጽሐፍ አስደማሚውንና ትንፋሽ የሚያሳጥረውን የኢሊ ኮህንን እውነተኛ የስለላ ተግባር አስነብበውናል። የእስራኤል የደህንነት ተቋም ከአዲሱ የሶሪያ መንግስታቸው ጋር ባደረገው ስምምነት መሠረት ታዲያ ያ የሞሳዱ ሰላይ በሶሪያ ደማስቆ በኖርባቸው ዓመታት ይገለገልባቸው የነበሩ ቁሳቁሶች፣ የግል አልባሳቱም ለሞሳድ ያስተላለፋቸው የድምፅና የጽሑፍ መልእክቶቹም ከባለቤቱ ናዲያ ኮህን ጋር የተጻጻፈ ቸው የፍቅርና የሌሎች ጉዳዮች መልእክቶቹም ወደ እስራኤል እንዲመለሱ መደረጉን ጠቅላይ ሚኒስትሩ ይፋ አድርገዋል። ከስልሳ ዓመታት በኋላም የባለቤቷን የኤሊ ኮህንን የግልና የሥራ ቁሳቁሶች ወደ እስራኤል መመለሳቸው ከትናንት በስቲያ ይፋ ሲሆን ባለቤቱ ናዲያ ኮህንና ሁለቱ ተጣማሪዎች ያፈሯት ሴት ልጃቸው ሶፊ ቤንዶር ተገኝተዋል። ናዲያ ኮህን እንደተናገረችው ከሆነም ታዲያም የእርሷ የመጨረሻው ፍላጎቷም በሕይወት እያለች የባለቤቷ በድን ከደማስቆ ወደ ቴላቪቭ ተመልሶ በክብር እንዲያርፍ ፍላት ነው። ከ60 ዓመታት በፊት ሞሳድ፣ አሁን ከ60 ዓመታት በኋላ ደግሞ ተርኬ የእኛ ሰው በደማስቆን አስታወሱን።